ባለስልጣኑ ወንዝን የበከሉ ድርጅቶችና ግለሰቦችን ከስምንት ሚሊዮን ብር በላይ መቅጣቱን አስታወቀ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከአካባቢ ጥበቃ ባለስልጣን ጋር በመተባበር ወንዞችንና የወንዞችን ዳርቻ የበከሉ ድርጅቶችና ግለሰቦችን በደንብ ቁጥር መቶ ሰማኒያ ሁለት ሺ አስራ ሰባት መሰረት ስምንት ሚሊዮን ብር ስምንት መቶ አስራ አምስት ሺ ብር የገንዘብ ቅጣት በመቅጣት አስተዳደራዊ እርምጃ መውሰዱን ገልጿል። ባለስልጣኑ በአዲስ ከተማ ክፍለ ከተማ ሁለት ሚሊዮን ሁለት መቶ ሀምሳ ሺ ብር በየካ ክፍለ ከተማ አንድ ሚሊዮን ስምመ በ ሺህ ብር በንፋስ ስልክ ላፍቶ ክፍለ ከተማ አንድ ሚሊዮን አራት መቶ አስራ አምስት ሺህ ብር በለሚ ኩራ ክፍለ ከተማ አንድ ሚሊዮን ሶስት መቶ ሺህ ብር ቅጣትም ቀጥቷል። እንዲሁም በቦሌ ክፍለ ከተማ አንድ ሚሊዮን አንድ መቶ ሀምሳ ሺህ ብር በቂርቆስ ክፍለ ከተማ ሰባት መቶ ሺህ ብር በልደታ ክፍለ ከተማ ሁለት መቶ ሺህ ብር በመቅጣት ለመንግስት ገቢም ተደርጓል። በአጠቃላይ ሀያ ስድስት ድርጅቶችና አምስት ግለሰቦች በድምሮ ስምንት ሚሊዮን ስምንት መቶ አስራ አምስት ሺህ ብር በመቅጣት አስተዳደራዊ እርምጃ መውሰዱን ተገልጿል። ባለስልጣኑ ወንዞችንና የወንዞች ዳርቻ በሚበክሉ ድርጅቶችና ግለሰቦች የሚወስደውን እርምጃ አጠናክሮ እንደሚቀጥልም አስታውቋል። በጉራጌ ዞን የገዛ ሚስቱን በመግደል የዘጠኝ ወር ልጁ ላይ የግድያ ሙከራ የፈጸመው ግለሰብ በእስራት ተቀጣ። በማዕከላዊ የኢትዮጵያ ክልል ጉራጌ ዞን ገዛሄን በዛጎ የተባለ ግለሰብ በሚስቱ ላይ በፈጸመው የግድያ ወንጀል እንዲሁም በገዛ ልጁ ላይ የግድያ ሙከራ መፈጸሙን የጉራጌ ዞን ፍትህ መምሪያ ኃላፊ አቶ ኤልያስ ሰብለጋ ለብስራት ተናግረዋል። ግለሰቡ በአንደኛ ክስ መዝገብ ባለቤቱን ለመግደል በማሰብ ታህሳስ 10 ቀን 2017 ዓ ም በግምት ከምሽቱ 3 ሰዓት በሚሆንበት ጊዜ በእንደ ጋዛ ወረዳ አራቲቶ ቀበሌ ልዩ ስሙ ጤኔጋ ተብሎ በሚጠራ አካባቢ ባለቤቱ የሆነችውን ሟች እንስጥ ጭካኔ በተሞላ መንገድ በጦር የቀኝ እጇን የቀኝ ታፏ በመውጋት ሕይወቷ እንዲያልፍ አድርጓል። ከአካባቢያችን ለቀን ወደ ሌላ ስፍራ መኖር እንጀምር የሚለው ጥያቄ ተቀባይነት ባለማግኘቱ ይህንን ወንጀል የፈጸመ ሲሆን ከባድ የሰው መግደል ወንጀልም ክስ ተመስርቶበታል ግለሰቡ ከቀረበበት ሌላኛው ክስ ደግሞ በዚህ ዕለት የገዛ ልጁ የሆነውን የዘጠኝ ወር ህፃን ጭካኔ በተሞላው ሁኔታ የሟሽ እናቱ እቅፍ ውስጥ ሳለ የቀኝ እግሯን በጦር በሞጋት የቀኝ ታፏ አጥንት እንዲሰበር በማድረግ ከፍተኛ የአካል ጉዳት ያደረሰባት ሲሆን በዚያም ከባድ ግድያ ሙከራ ወንጀል ክስም ቀርቦበታል ክሱ የቀረበለት የጉራጌ ዞን ከፍተ ኛኛ ፍርድ ቤትም ተከሳሽ አቃቢ ህግ ክስና ማስረጃ እንዲደርሰው ካደረገ በኋላ የግራ ቀኙን ክርክር በማድመጥ መጋቢት አምስት ቀን ሁለት ሺ አስራ ሰባት ዓመተ ምህረት በዋለው ችሎት ተከሳሽ እጁ በተያያዘበት ጊዜ ጀምሮ የሚታሰብ በሀያ አመት ጽኑ እስራት እንዲቀጣ ፍርድ ቤቱ መወሰኑን የጉራጊዞን ፍትህ መምሪያ ኃላፊ አቶ ኤልያስ ሰብለጋ ጨምረው ለብስራት ራዲዮና ቴሌቪዥን ተናግረዋል። በካርቱም በአንድ ሳምንት ውስጥ ከሀምሳ በላይ ንጹሀን ዜጎች ተገደሉ ተባለ። ባለፈው ሳምንት በካርቱም አካባቢ አስር በጎ ፍቃደኞችን ጨምሮ ሀምሳ ንጹሀን ዜጎች መገደላቸውን ና ሰማኒያው ለሌሎች ደግሞ መታሰራቸውን የአካባቢው የደህንነት አደጋ ምላሽ ቡድን የገለጸ ሲሆን ቡድኑ ለዚህም ተጠያቂ ደግሞ አርኤስኤፍ ና አጋር ሚሊሻዎች ናቸው ብሏል። ገለልተኛ ቡድኖች የሆኑት የአደጋ ጊዜ ምላሽ ክፍሎች በሚሊዮን ለሚቆጠሩ ሱዳናውያን በቀጠለው ግጭት ምክንያት ችግር ውስጥ ለወደቁ የምግብና የሕክምና አገልግሎት በመስጠት ላይ የሚገኛል። ሆኖም በተፋላሚዎች ወገን ሆን ተብሎ በሚፈጠረው እንቅፋት፣ ግድያ፣ እስራትና በጎ ፍቃደኞችን በማሰቃየት ጥረት እንደተደረገም ይናገራሉ። ባለፈው ሳምንት ቢያንስ አስር በጎ ፍቃደኞችን ጨምሮ ሀምሳ ዜጎች ሲገደሉ ከ አስራ ሁለት በጎ ፍቃደኞች በተጨማሪ ሰባ ሰላማዊ ዜጎች ታፍነዋል መባሉንም በመግለጫው አስተላልፈዋል። ቡድኑ የአስገድዶ መድፈር ሪፖርትም እንደደረሰው ገልጿል። ነገር ግን በማህበሬ መገለል ና ስጋት ምክንያት ትክክለኛውን ቁጥር ማወቅ አለመቻሉን አስታውቋል። አርኤስኤፍ ና አጋር ሚሊሻዎች በካርቱም አካባቢ ያልተጠቁ ሰላማዊ ዜጎች ላይ ያነጣጠረ ሰፊ የሰብአዊ መብት ጥሰት ፈጽሟል ሲልም ከሰዋል። አክለውም ከደቡብ ሱዳን የወጡ ቅጥረኞችን በአሬስ ሴፍ ሽፋን በሰላማዊ ሰዎች ላይ ግፍ ፈጽመዋል በሚል ክስ አቅርበዋል። የካርቱም አካባቢ የድንገተኛ አደጋ ክፍል በህፃናት አዛውንትና ነፍሰ ጡር እናቶች ላይ የተመጣጠነ ምግብ እጥረት መከሰቱንም ዘግቧል። በዚህም ከመጋቢት ወር ጀምሮ የሰባት ልጆች ህይወት እንዲያልፍ ምክንያት መሆኑንም አስታውቋል። የተባበሩት መንግስታት ድርጅት አራት ነጥብ ዘጠኝ ሚሊዮን ከአምስት አመት በታች ህጻናት ነፍሰ ጡርና የሚያጠቡ እናቶች በከፍተኛ የምግብ እጥረት እንዲሰቃዩ ይጠበቃል ብሏል። 34 ሚሊዮን ሱዳናውያን ማለትም 64 በመቶ የሚሆኑት ህዝብ ደግሞ የሰብአዊ እርዳታ ያስፈልጋል ማለቱንም አይዘነጋም። ፑቲን ጨዋታ እየተጫወተ ነው ሲሉ የጀርመን መከላከያ ሚኒስተር ተናገሩ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በዩክሬን የኢነርጂ መሰረት ልማት ላይ የሚሰራውን ጥቃት ለማስቆም የተደረገ ስምምነት ምንም ትርጉም ያለው እንዳልሆነ የጀርመኑ የመከላከያ ሚኒስቴር ተናግረዋል። ፑቲን ማክሰኞ ከትራምፕ ጋር ካደረጉት የስልክ ውይይት በኋላ ሩሲያ በዩክሬን የኃይል መሰረት ልማት ላይ የምታደርሰውን ጥቃት ለሰላሳ ቀናት እንድታቆም ተነጋግረው የነበረ ቢሆንም ነገር ግን ከዩክሬን ጋር ሙሉና አፋጣኝ የተኩስ አቁም ስምምነት ለማድረግ ፈቃደኛ አልሆኑም። የጀርመኑ የመከላከያ ሚኒስተር ቦሪስ ፒቶሬስ ለጀርመን ብሮድካስቲንግ ዜዲዲኤፍ እንደተናገሩት ከሆነ ይህ ውሳኔ የስልክ ጥሪ ከተደረገ በኋላ በመጀመሪያ ምሽት በሲቪል መሰረት ልማት ላይ የሚደርሰው ጥቃት አልቆመም ብለዋል። ፑቲን እዚህ ጨዋታ እየተጫወቱ ነው። እናም እርግጠኛ ነኝ የአሜሪካ ፕሬዚዳንት ሁኔታውን ለረጅም ጊዜ በትግስት ተቀምጠው መመልከት እንደማይችሉ እርግጠኛ ነኝ ሲሉም አክለዋል። በሌላ በኩል ፑቲን የአሜሪካ የሰላሳ ቀን የተኩስ አቁም እቅድ ውድቅ ካደረጉ ወዲህ ሩሲያ እና ዩክሬን የአየር ላይ ጥቃት የጀመሩ ሲሆን ጥቃቱን ተከትለው የዩክሬን ፕሬዚዳንት ቭላዲሚር ዘለንስኪ ሩሲያ በሌሊት በፈጸመችው ጥቃት የሲቪል መሰረተ ልማት ኢላማ አድርጋለች ያሉ ሲሆን በጥቃቱ ሆስፒታልም ኢላማ መደረጉን ገልጸዋል። ዩክሬን ሩሲያ ጦርነት እንዲቆም የሚያደርጉ ንግግሮችን እሁድ እለት በሳውዲ አረቢያ እንደሚቀጥሉ የተገለጸ ቢሆንም ትራምፕና ፑቲን በስልክ ካደረጉት ንግግር ላይም ሁለቱ ሀገራት መቶ ሰባ አምስት እስረኞች ለመለዋወጥ መስማማታቸውን ተገልጿል።